ምንነቱ ስለማይታወቅ ወደዛ ከግቢ አውጥተጣል። ማን ደግሞ በኋላ የሚያስቆጭ ነገር ቢሆንስ? ካላየነ ምንም የሚያስቆጨን ነገር የለም። ይቺ ደግሞ ባናየውስ ብናየው ኖሮ ብለን ግብግብ ማለታችን ይቀራል። እኔ የማላውቀውን ነገር አልከፍትም። አባቢ፣ ይሄ እኮ የብር መያዣ ብሪፍ ኬዝ ነው። ረዲስ ይቀስ ስሙ አበዛዙ። እናንተይ፣ እኔ ከፍተዋለሁ። ምናልባት እኮ ማፊ እንዳለችው ዘንቦልን ሊሆን ይችላል። ምን ይታወቃል? ምናስ ስቲ ባይ ትን እንዲዘጋ ይህ ነገር አይኔ ነው። አይ አይደለም። ተኝቼ እያለምኩ መሆናለሁ። እንደሱ አይባልም አይባልም። ይህ ሁሉ ብር ፊት ተጋድሞ የምን እንቅልፍ የምን ስለ ህንም ማሰብ ነው። ም እንኳን ቢሆን እውነት እንዲያደርገው መጸለይ ነው እንጂ። እኔ ምንድነው የሁሉ ቡድን እናንተዬ፣ ጋሼ እያዩ ነው? አዎ እያየሁ ነው። እከ እከ ይበሉኝ ጋሼ። ታዲያ ማን ልበልህ? አሁንማ ጋሽ እከ ይበሉኝ። እ ያዩታ ማን እያየሽ ነው? አዎ እያየ ነው። ያለውን ነገር ለማመን ይከብዳል እንጂ እያየሁት ነው። ቢ እኔን እንዳትጠይቅኝ፣ እያየሁት ነው። እኔ ምን ያችን ነገር እኮ አሁን ነው ማለት ያለብህ። የቷል ወይ ትናት እኔ ግን ይሄ ነገር ምኑም አላማረኝም። አዛሉ ደግሞ ታበዣዋለሽ። አሁን በምድር ላይ ይህን የመሰለ ነገር ከማየት በላይ ምን የሚያምር ነገር አለ? ቆይ ይህን ያክል ገንዘብ ከየት ሊመጣ ይችላል? እከው

እንዴው ተላይ ሲልክልኝ እንዳይብታትልኝ አስቦ ተጨንቆ ነው መሰለኝ፣ እንዲህ በሻንጣ ሸከፍ አድርጎ አስረከበኝ። ባኪ ይተባበራሉ እንዲ ሀብጣላ እውነቴን ነው የምላችሁ በዚህ እድሜ ስንቱ ሸሰምቻለሁ፣ ስንት ቀዳዳም አይቻለሁ። እንደዚህ አይነት አይኑን ያፈጠጠ እርሱን ያገጠጠው ሸስ ሰማ የመጀመሪያ ነው። እውነት አንተ እኮ ካለህ ፈጣሪ ራሱ ወርዶ በእጁን የሰጠኝ ትላለህ? አበጀ ወርዶ በእጁ እንኳን አላስረክበኝም እንዴ? ወይ እናንተ ማውረውን ስታውጣ አላመናችሁኝም እንዴ? እውነቴን እኮ ነው የምናገረው። እንዲህ በቃ ዋናው ነገር ተላይ የሰጠኝ ፈጣሪ የሰጠኝ መና ነው አልኳቸው። ጋሽ ቀልዱ ቀልድ ነው እንግዲህ ጭርሻለሁ። አሰናብቱኝ አበቃ አሰናብቱኝ ህገ ገና ለገና ይሄ ገንዘብ ተገኘና አሰናብቱ፣ በቃ ልንለያይ፣ ልትከዳኝ ነው ማለት ነው። እንዲህ ጋሼ፣ እንዴት ያለ ንግግር ነው እናንተ ዬ ራ ይሄ ሁሉ ገንዘብ እያለኛ እኔ ተጠባቂ እንጂ እንዴት እየጠባቂ ይሆናለሁ። ታውን ኋላ ዳይሆን እንዲ ግድብ አንዲት ቦታ ከገኘው ጎረቤቱ ሁኘ አንዲት እንጣ ፀርቼ ጥሩ ዘመድ ጎረቤት እንሆናለን። አልከዳውትም አበጀ በሉ በሉ ለማንኛውም፣ ተነስ ተነስ። ለማንኛውም ይሄ ገንዘብ ሌላ መዘዝ ይዞብን ሳይመጣ በቀጥታ ለፖሊስ ወስደን ማስረከብ እንጂ። እንዴ ነው የሚናገሩት? እንዴ የማን ገንዘብ ነው ወስደው ለፖሊስ የሚያስረክቡት? እኮ ለእኔ ነው ተሰማ እየወረደልኝ ምንና። ኧረ እባካችሁ፣ ኧረ እባካችሁ፣ ገንዘብ እያለኝ እንኳን አክብሩኝ። አረባ ሰማ እንደው ሾፈር ሰገጤን መስላሃለን ለማንኛውም ያንተን ሐሳብ ጃምፕ እንለውና እኔ በማሚ ሐሳብ አልስማም። ብሩ የማንም ይሁን የማን ግቢያችን ድረስ መጥቷል። ይህን ይሄን ያህል ሄደን አልዘረፍን መስል ሆነ ነው ወስደን ለፖሊስም እናስረክበው። አስረከበው ዝም አትላትም። ታማኝነት እኮ ወሰን አለው። ይሄን ይህን ያህል ገንዘብ አግኝተው አስረከቡ ምናምን የሚለውን እኮ በሬዲዮ ሰምታ ነው። ትቀንጃችሁ ነው አሳል። ይህንን የሚያህል ገንዘብ አግኝተን እንደ ወስደን እናስረክብ ረከብ ስትይ አፍሽ ላይ ትንሽ እንደው ትንሽ ትንሽ አይከብድሽ። አንተም እንደዚህ ትላለህ? ለምን አይልም፣ ሰው አይደለም እንዴ? ባንኮች እንኳን ብር በቸገራቸው ሰዓት ይህን ሁሉ ብር ወስደን እንመልስ ማለት ማሽሟጠጥ አይሆንም? በእውነት ይህ ስናገር ቤተሰቦቼ፣ በጣም እያዘንኩ ነው። ሌብነት ማለት በአደባባይ ዘርፎ መሮጥ ወይ ደግሞ የሰው ኪስ ውስጥ መግባት አይደለም። የኔ የራስን ያልሆነ ነገር መመኘት ራሱ ራሱን የቻለ ሌብነት ነው። ትበጂ አንቺ። ለትምህርት ያላነስሽ፣ ለገንዘብ ያልደረስሽ ትንሽ ልጅ ነሽ። መመኘት እንዴት ሆኖ ነው ሌብነት የሚሆነው? አንቺ ረፊ አባቢ፣ እውነቱን ነው አወኩ፣ አወኩ ባቴ፣ ጥሩ ነው። አወኩሽ፣ አወኩሽ። አስተማሪዋ እና አላስጠና አለችው። ይሄ ብር በጭራሽ አይመለስም። ሞተን አለ መመለስ የለም

ኳስ አደረግሽው እንዴ? ገንዘብን ያክል ነገር በአጥር ነው የሚወረወረው? አዎ፣ በዚህ ሌቦቹ ፖሊሶቹ ሲያሯሩጧቸው ከነ ገንዘቡ ላለመያዝ ገንዘቡን በአጥራችን ላይ አሻግረው ወረ። እውነቷን ነው። እንደዚህ አይነት ነገር ብዙ ፊልም ላይ አይቻለሁ። እና በዚህ አይነት ፈንጂ ላይ ነው ቆም። ታዲያስ? እኔ ስለዚህ አይደለ እንዴ በጉዳዩ ፖሊስ ይግባበት ያልኩት። ማሚ ልክ ብላለች። አሁን እኑ ገንዘቡን ወስደን ለፖሊስ ማስረከባለ አጀበራችሁ የማንን ገንዘብን ወስዳችሁ የምታስረክቡት ትምህረቴ ምን ይላል ምንድን ነው የቅድሙን ሀሳቤን ትንሽ አሻሽለዋለሁ ማድረግ የሚሻለን ወስደን ከምናስረክብ ይህንን ገንዘብ እዚሁ እናስቀምጠው ባለቤቱ ከመጣ ለባለቤቱ እንመልስለታለን የሻይ ይሻይ ምናምን ሊሞጭቅልን ይችላል ምናልባት እኮ ከሆነ ሰው ተዘርፎ ሊሆን ይችላል እዚህ ግቢ የተወረወረው እስኪ አስበው ሰውየው ይሄ ገንዘብ ስለጠፋው ብቻ ህይወቱ ሊመሰቃቀል ይችላሉ። ልክ ነው አባቢ፣ ያን የእድሩ ገንዘብ የጠፋ መስሎ እንዴት ዶንግ ታስታውሳል አይደል? እሺ፣ የእውነት ገንዘቡ ጠፍቶ ቢሆን ኖሮስ ይሄን እዚህ አልገኝም ነበራ። አዛን፣ እውነት ነው። ይሄንን ገንዘብ በቀጥታ ወስደን ለፖሊስ ማስረከብ የጨዋ ዜጋ ግዴታ ነው አባቢ። በዛ ላይ ደግሞ ታማኝነት አለ። በጋዜጣን በሬዲዮም ልትወጣ ትችላለህ። ጠረቶች ሁላ ትታይ ትችላለህ። አይዞህ እንደ ባለፈው ግማሽ ፊት ሳይሆን ሙሉ ፊት ነው የሚታየው። ዜ ቀደም ቀደም የምትይው ነገር አለ እንዴ በማን ገንዘብ ነው ግማሽ ፊት ሙሉ ፊት የሚታየው? እኮ ንገር። ድንቅ የሆነ ሀሳብ መጣልኝ። ምን ምን ምን? አላቸው። አይደለም አዎ ብለናል። ለምን ገንዘቡን እኔ ውስቴ ለፖሊስ አልሰጠውም? ለምን አንዳንዶች እኮ እንዲች እንዲች ዜና የምትሆን ነገር እየሰሩ ነው ስማቸውን የሚገነቡት። እንዴ ሰው እንኳን ጥሩ ነገር ሰርቶ አይደለም ተሳድቦስ ፌመስ የሆነ የለን። ይሄ ለማንኛውም የእናንተ ችግር ነው። እኔ ግን የምናገረው ይሄ ገንዘብ ማንም ማስረከበ ማን ፖሊስ እጅ መግባት አለበት። እንግዲያውስ ማንም አይስጣትም፣ ራሴው ወስጄ ነው የማስረክበት። እየመጣው ነው ይላል። እሺ ይበረበራለሁ ነው ገንዘብ ልናስረክብ ነው የመጣ። ለእሱ ነው የምሰጠው። አንተ ምን ያንቀሸቀሸሀት? ይህን ያህል ገንዘብ ማግኘት ብርቅ ነው እንዴ? ገንዘብ ማግኘት አይደለም ብርቁ፣ አግኝቶ ማስረክብ ነው ይኸው። ለካሰው ወዶ አይደለም የወደቀ አንስቶ የማይሰጥ እፈልገዋለሁ እኮ አታይ። አንዴ ረጋ በሉ፣ ይሄ የቁጣ ስለሆነ ስራ ያዙ እንጂ። እውነት ምንድነው ይሄ? ሳምሶን አይት፣ እኔ ራሴ ባለቤቱ እኔ ነኝ። እኔ ግቢ ውስጥ ወድቆ ነው ያገኘው እየጋሸ ያገኘው በሉ እንጂ። አዎ እሱ ጥበቃችን ነው። መደበኛ ስራውን እየሰራ እያለ ነው ገንዘቡን ያገኘው። እርሶና እርሶ እዚሁ ነው፣ ሌሎቻችሁ ውጪ ይጠብቁ እሺ? ይቻላል። እበጣም ይገርማል። ብሩ እንዳለ ግን ታማኝነታችሁን ሳናደንቅ አናርፍም። ግን እንደው ይሄ ገንዘብ እኛ ግቢ እንዴት ሊገባ እንደቻለ አልገባንም። እንቆቅልሽ ነው የሆነብን። ሌቦች ሳይሆኑ አይቀሩም። ከሳቸው ዘርፈ ወደ እናንተ ግቢ የወረወሩት ለምን ለወይ ስለሆኑ እንደሚያዙ እርግጠኛ ሲሆኑ ወርውሮት ለመሰወር ይሞክራሉ። ግን ከፖሊስ ምንም የሚያመልጥ ነገር የለም። ልጁ በቁጥጥር ስር ውሏል። የወረወረበትን ግቢ ምራ ልንለው ስንል ነው እናንተ የመጣችሁት። ይገርማቸዋል። ድርጅታችን አንድ ጨረታ አሸንፎ ገንዘብ ላመጣ ወደ ባንክ ሄድኩ። የጨረታው ቦታ ከባንኩ አጠገብ ስለነበረ ገንዘቡን ይዤ መገስገስ ወዲያው ምን እንዳደረጉኝ ሳላውቅ ገንዘቡን ይዘው ተሰወሩ። የአካባቢ ሰው ባይኖር ኖሮ ገንዘቤን ቀልጬ ነበር። አዎ ሰው በተለይ ከባንክ ገንዘብ ሲያወጣ ተገቢውን ጥንቃቄ ማድረግ አለበት። ነው ገንዘቡ ቀልጦ ቀረ ብዬ ተስፋ ቆርጬ ነበር። እኔ የድርጅቱ ገንዘብ ያዥና የቤተሰብ አስተዳዳሪ ነኝ። ወደ ወህኒ ቤት ከመውረድ ራሴን ላጠፋ ወስኜ፣ ለማንኛውም ለፖሊስ ለማመልከት ብዬ ነው እዚህ ድረስ የመጣው። ደግሞ ራሱን ለማጥፋት ለፖሊስ ማስመዝገብ ምን አስፈልግ? ምናልባት የድጋፍ ደብዳቤ እንዲጻፍላችሁ ፈልገ ይሆናለ። ምንዋዛሉ አተኝም እንዴ? ሽዘር ይተኛል ብዬ ኮነ የቀኑ ነገር ትንሽ አስጨንቋል። አረባኪ ዝም ብለሽ ተኝ። ነው? ምን ነው? ምን ነው ዛሩ እንደዚህ ይደረጋል? እንዴ፣ ምን ነው የሚለው። እንደምን አመሻችሁ አይቀድምም እንዴ? አመሻ አመሻ፣ ምን ትጠቅማለህ? ምን ምን አደረገ ያገባ

እ አደረገን እንዴ እንዴት አርገን ነው እጃችን ወደ ላይ ማድረግ ምንችለው ነው ማናቸው የሚለው ጥያቄ አይቀርም። ምን ሆኗል እንዴ? መሰሪያው ካልተናገረ አይገባውትም። ዘራፊዎች ናቸው። በደረቱን ሰውየ በደረቱን ወጥሮ ምን ሊያደርግ ነው?

እ ም የህይወት ታሪኩን ሊነግረን ነው እን መደረታችን የደፋል እኔ ደግሞ ወንድ አፍራሽ እባላለሁ ብዙ ጊዜ ሴቶች ላይ ጥቃት በማድረስ ነው የምታወቀው እይ ታድያ ምን ሆኖ ወንድ አፍራሽ ሴት አፍራሽ ነው እንጂ የኋላ እሸት እባላለሁ እኔ ደግሞ ማጅራት በመምታት እታወቃለሁ አምስት ሰዎችም በአንድ ሌሊት ማጅራታቸውን መትቼ አራት ዓመት ጠጥቼ ነው የተወጡት ያንተ ስም ነው ትክክል የኋላ የሚለው አሁንም የሚሳፈጠኝ ካለ ማጅራቱን ብዬ ሌላ አስር አመት ለመጠጣት ዝግጁ ነኝ። ምን አስሬ ለመጠጣት ለመጠጣት ይላል፣ እስር ቤቱን ጠላ አድርገው እንዴ። እሺ አሁን በመጠኑም ቢሆን ክብደታችንን የተረዳችሁን ይመስለኛል። መች ለካ ናችሁ ሁላችሁ ለምን እንደመጣችሁ ምን እንደምትፈልጉ እንዴት እንደመጣችሁ እኮ ምንም አልነገራችሁንም። አዎ ለክፋት አይደለም። ምንድን ነው አዛልዬ፣ ከታሪካዊ ያመጣጣችሁ ጀምሮ ማወቅ ስለምትፈልግ ነው። በጣም ጥሩ ጥያቄ። አንድ ጓደኛችን ስፖርት እየሰራ ደከመውና በብር የተሞላ ሳምሶናይት እዚህ እናንተ ጋር አስቀምጡ፣ የጠረጣኩት ነገር ሊባውን ይላካቸው። እንደነገርኳችሁ በጣም ደክሞት ስለነበረ አሁን ያለው ማረፊያ ቤት። እናም እኛ ቤታችሁን በምልክት ነግሮ ነግሩ፣ ባደራ ስለላከን ነው። ዜና አንጋጋው ተሸውደናል። ምንድነው ከነሱ ውጭ እዚህ ቤት ሌላ ሰው መኖር ማረጋገጥ ነበረብን። እና ቅድም አትነገረኝ፣ እና ከናንተ ውጭ እዚህ ቤት ውስጥ የሚኖር ሌላ ሰው አለ? እውነት ነው? እውነት እውነት እውነት፣ አምጣጅን፣ በቃ ማንም የለም። እውነት ነው። ምን እንዴ ይወቃል

ስንት ሰው አለው? አንድም ሰው የለም። እርግጠኛ ነህ? በደንብ አይታህ? ድስት ውስጥም አልቀረኝም። እነሱ እኮ ናቸው። ምንድን ነው እኔ በእውነት እነዚህ ሰዎች ተመልሰው መምጣታቸው አይቀርም። ደግሞ እርግጠኛ ነኝ፣ ይመጣሉ። እባካችሁ ይሄንን ብር በክብር እናስቀምጥና ሲመጡ እንስጣቸው አልኩኝ። ማን ሰምቶኝ? እዚህ ቤት እኮ መደማመጥ የለም። ይኸው እንዳልኩት እናንተም ተመልሳችሁ መጣችሁ፣ እነሱም ወስደው ለፖሊስ አዘረከቡ። እኛ እንዲህ አይነት ቧልታ ይመቸን ይልክ ይልቅ ገንዘቡን ስጡና እንሂድበት። ስንት ስራ ጥለን ነው የመጣን። ማጅራት ማጅናት መምታቱን ስራ አድርገን እናረፈው። ዘርዬ፣ የነገራችሁ እውነት ነው። እሺ፣ ገንዘቡን በእርግጥ አግኝተን ነበር። ግን የእኛ ለመሆኑ ስናረጋግጥ ወስደን ለፖሊስ ሰጠን። በቃ አው ካላመናችሁን፣ እዛው ሄዳችሁ መጠየቅ ትችላላችሁ። አይደን መርማሪውን ስላጣን በዛው፣ ግን ያው ከሄደን አይቀር ብለን እግረ መንገዳችንን ጓደኛችንን ጠይቀን መጣ ትዕግስቴ እያለቀ ገንዘብ የት አለ ገንዘባችን ብለህ

ጀምሩ አንድ ረባኬ ነገተውን፣ የፈለከውን ዕቃ ውሰድ። ቤት ውስጥ ያለውን ነገር ሁሉ ውሰድ። ልጅ ንግቶ፣ ምን እያልሽ ነው? ምን ማለትሽ ነው? ምን አለበት ቢያንስ እስከ አረባ እስኪቆጠር ብንታከሰው ሀሳቡን ሊቀይር ይችላል። ደግሞስ ምን ዕቃ አለና ነው እዚህ ቤት ውስጥ? እውነቴ ነው። አሁን መኝታ ቤት ብትገባ ባል ምንም ነገር የለም። ያለ ወና ነው። የረባ እንኳን ፍራሽ የለም። ሁለት

አባቱ ምንድን ነው? የታክሲውን ሳብ አልከፈልክም እንዴ ጀለሴ? ቅድም የነበረውን እጅ አልሰጠሽም? እንደዛ ጫፍ ላይ የወረደው አልሰጠኝም። አብሾ አብሾ፣ በቃ እኔ በጥስልሻለሁ ጀለሴ

ሁለት ነገር አድርጉ። መቀጀት እኮ ነው። እኔን እናቱን እኔን ግደል አድርገኝ፣ ልጄን ግን ተውሽ። በእሱ ፋንታ እኔን ግደልኝ። እንደው ብትፈልጉ ቤቱን ራሱን ተሸክማችሁ ትሂዱ፣ ልጄን ብቻ ተውት። አስራ አራት ወይ ለሀገር ለወገኔ ምንም ሳልሰራ እንዲሁ እንደ ባቀንኩ ምንም ታሪክ ሳይኖረ ልሞት ነው። አሁን እኔ ስሞት መቃብሬ ላይ ምን ተብሎ ነው የሚጻፈው? እንደ ተወለደ ሞተኗ። ታዲያ ምን ሊባል ነው? ምንም ነገር ለሀገሩም ሆነ ለወገኑ ካልሰራ እና እኛም ስንሞት እንደ ተወለዱ ሞቱ ነው የሚባል እያልክ ነው። እኛማ ስማችንን አስጠርቶ ሌቦቹ፣ ጋንግስተሮቹ፣ ቀማኞቹ ኧረ ስንቱን ተብለናል። በዚህማ ፍርድ ቤት ካልሆነ የትም አትጠረም። ለመጠራ ከፈለክ መልካም ሥራ ሰራ። ሂትለር እኮ እስከ ዛሬ ስሙ የሚጠራው በሰው ሞራ ሳሙና ስለሰራ እንጂ መልካም ሥራ ስለሰራ አይደለም። እኛን ጉልበታችንን ከመሬቱ ጋር ሰብተው እነሱ ክርክር ይጀምራሉ። እንዴ ስንት ላይ ነበር? ማን ነው የሚያስታውሰኝ? እኔ አስራት ጎበዝ ለታማኝነት ከእንደገና ከአስር ጀምርላል ነቱ ስለተናገር ማምሻ ምድሜ ነው። ሂትለር ለመጀመሪያ ጊዜ መቼ እንዳዘነ ታውቃላችሁ? ይህ ሰውዬ ግን እርግጠኛ ነኝ ዘራፊ ከመሆኑ በፊት ታሪክ አስተማሪ ነበር። ስታማ ስማ፣ ያልገበየሁትን እውቀት ዛሬ አገኝ ይመስለኛል። አይሁዶችን ወደ ማቃጠያ ካምፕ ለማስገባት አሰልፏቸው ሳለ ድንገት አንዲት እርጉዝ ሴት አይቶ አዝኖ ምን እንዳላት ታውቃላችሁ? ለዛሬ ምሬሻለሁ፣ ወደ ቤትሽ ሂጂ ነው እሚላት? አላላትም። ኮራ ተሰለፊ ነው ያለ። ታዲያ መልሳ እኮ ተራዋ ሲደርስ መቃጠያ ካምፕ ውስጥ መግባቱ አይቀርም። ትክክል። እኔም ልጅ እውነቱን ስለተናገረ ነው አሳዝኖኝ። ከአስር የምጀምረ ለመጨረሻ ጊዜ እድል እሰጣችኋለሁ። ገንዘቡ በአምስት ሰከንድ የማትመልሱልኝ ከሆነ